በጣም ሳይታመሙ አይቀርም። በጣም ያሳዝናሉ። ደህና ሚል ደሚሆን ተስፋ አለኝ። እኔ ማለዚህ ያል ነበር የሚጠራው ስለ ራሴ ጉዳይ አንድ ነገር ላስቸግርህ ነበረ ካላስቸግርኩ ማለት የሚለ አማርኛ ደስተሸዋል መሰለኝ። ትቀልዳለ ካረል። እኔ እኮ ጨንቆኝ ነው። እኔ የምልሽ ናርዲ ስኳርቀይት ነው ያለው ኪችንጊቢና ጥግ ጋር ያለው ኮመድ ነው አለ እሱ ጋር ነጭ ምን ነው ናዲ፣ ችግር አለ እንዴ? አዎ አይ፣ ያረ የለም። ወይኔ ሶሲ በጣም ያሳዝነችኝ። እሺ ምን ማድረግ ነው የሚሻለው? እኔ ነገ ግድ የምሄድ አለብኝ። እሷ እኮ ሁለታችሁም እንዳትመጡ ብላለች። እሺ ምን እንደው ማድረግ ያለብን ትላለች ታዲያ፣ ዝም ብለን አልፈ መቀመጥ አለብን። እንደዚህ ለምን ተበሳጫሽ? እኔ እኮ እሱ ያወራችሁን እኮ የነገርኩሽ። እሺ ቆይ አንተ ምን ታስባለክ? በእርግጥ አሁን ደውላ ምንም መምጣት አያስፈልጋችሁም ማን እንዳይቀየማችሁ ነው ብላለች። ያው የምትፈልገውን ነገር ከዚህ መላክ እንጂ እዛስ ብንሄድ እኛ ምንም ፈጥርላታለን ብለሽ ነው። ልክነክ ያ አናጋውስሽ እንዴ? አናጋው ምን? ብቻ እሱ ይሄድ እያልሽ ባልሆነ ሄዶ በሀዘኗ ላይ ሀዘን እኮ ነው የሚጨምርባት። እና ቆሻውን የጽንሱ ጉዳይ እንዴት ሊሆን ነው ሆዷ እኮ እያስታወቀ ነው ካልሆነ ወይ ስትረጋጋ እዛ ሄደን በቃ ወይ የሚደረገውን ነገር ማድረግ ነዋ ማለት ጥሎሽ የሚጣል ከሆነ ሄዶ ይጣል እንዴ ቆይ ዝምና እንደ የሚባለው እንዴ የክፍለ ሀገር ሀዘን እንደሚከርጥ አፍቶ ነው ቆይ እንዴት ነው እሷ ለቅሶ ተቀምጣ እሱ ጥሎሽ ሊጥል የሚሄደው ቢጨንቀኝ እኮ ነው በረከት የማደርገው ነገር እኮ ግራ ግብት ነው ያለኝ አሁንስ ለማንኛውም ሀዘኑን በቅጡ ትወጣ ከዛ በኋላ ሌላው ነገር ይደርሳል ሶስ እግዚአብሔር ያጽናሽ። ምንም ማድረግ አንችልም። እግዚአብሔር ከእሷ ጋር ይሁን። እቴ ሜቴ የሎሚ ሽታ ያሰውዬ ምን አልሽ? ማታ ልትሄ ነው አይደል? አዎ። ምን ነው? ምንም ምንም ምንም አላለኝ። ቴዳሩን ፈቶ ልትሄ ነው አይደል? ይሄ እኮ የትልቅ ሰው ወሬ ነው እንጂ የጠን ጨዋታ አይደለም። የትልቅ ሰው ወሬ እንደውም ብልግና ነው እሺ ሰው እንዴ ተሰው ትዳር ፈጥቶ ይወስዳል አይገርምም እኔ በዚህ መልኩ ይህንን መዝሙር አዳምጬ አላውቅም ነበር ስምሽ ማነው አያዝልኝም አያዝልኝ እኮ ማን ብለሽ መጥራት ትፈልጊያለሽ እኔ እንጃ እማዬ ማለት ትፈልጊያለሽ እኔ ስንት እማዬ ነው ያለኝ የድሮ እናትሽን ትወጃታለሽ ጮና እንታቂያታለሽ እንዴ አሁን እናትሽ ስታወራ ሰምቼ ነው አልናፈቀችሽም አልናፈቀችኝም ለምን እናትሽ አይደለች? እናቴ ብትሆንም ተሰቃየ ነበር። ለማንኛውም አሁን የሚበላ ልስጥሽና እጥብጥብ አድርጌ አስተኛሻለሁ እሺ። ትንሽ የልጆች ጨዋታ አታጫውችኛ? እኔ አሁኑን ልጆች ጨዋታ አላውቀው ማ ብየው። እኔ እንድታጫውች ነው የምፈልገው። አይ እንግዲህ እኔ የምትጨማለቅ ልጅ አልወድም። እሺ ገባሽ? ጨዋና የማታለቅስ ልጅ ነው መወደው። እሺ፣ እሺ በቃ ስራት እያጣ እኮ ነው። እንደገና ወጥቼ አንኳኩቼ ልግባልህ? ናውረድ ስርዓት የለም እንዴ? ውረድ፣ ወርድ ያለው ማለርድ ነው። ምንድን ነው ችግር? ቆኛ ሶስና የደበቅን አይደል እንዴ? ይመስል እና ለምን ያለችበትን ቦታ ተነግሩኝ። እንደውም እርምህን አውጣ፣ አባቷ ትላንትና አርፈዋል። ጭራሽ እያፌስክብኝ ነው። የምሬ ነው፣ አባቷ ሞተዋል። ከቻልክ ግን ደውላ አጽናናት። እንደ አጽናናት፣ በአካል ሂጂ ቢሆን አይሻልም? እየቀለልኩህ አይደለም። ማልኩ እኮ። ይኸውልህ እስከዛሬ ማለት ነው ተከባብረ ኑረን ነበር። አሁን ግን ከኔ ጋር መጣላት ይፈልጋችሁ ይመስለኛል። እንደውም እኔን ከዚህ ነገር ብታስወጣኝ ደስ ይለኛል። እሺ፣ እንዳስወጣ ከፈለክ ማለት ነው ሶሲን የት እንደደበቃችሁት ንገረኝ። ምን ሊሆን ብዬ ነው ያንተ ፍቅረኛ የምደብቀው። እና ለምን ያለችበትን አትናገርም? ተናገርን ታዲያ። አያገባኝም። ማልኩ እኮ። አሁን ሄድልኝ። ይሄኛው መንገድ የሚያዋጣ ይመስላል። አንተ ሰውዬ፣ ቆይ፣ ምንም ሳናደርግ ከኛ ጋር መጣላት ነው ፍላጎት? ይኸውልህ ቢገባ ማለት ነው፣ ሚስቴን ብቻ አረም፣ ልጄን ጨምሮ ነው የደበቃችሁብኝ። እኛ አልደበቅን፣ ማልኩ እኮ። ቆይ ለምን ሰማኝ ያለችበትን ቦታ ለመናገር ማለት ነው፣ ከመደበቅ አይተናነስም። ይልቅ ጊዜ ሰጠቻችኋለሁ። ሶሲ ያለችበትን ቦታ ማትነግረኝ ከሆነ ማለት ነው አለምን ነው ማቃጠለው እያልኩ፣ አንተንም ጨምሮ ማለት ነው። ህንድ ፊልም፣ ህንድ ፊልምን ማለት ነው ነው እንዴ እሱ አይነን አለ ያለች። እሺ እኛ ምን እናድርግ? ፉ ቆይ ግን አናግረው ምንቀው ደህና እሷን ነበር እንዴ እኔ ምን አቃለሁ? አለምን ነው የማቃጠለው እኮ እያለ ያ ሶስት እና ባጠፋችሁ አለም ደሞ ምን አገባት? አንተ ደሞ ቀልድ፣ እኔ እዚህ ተጫንቅ ያለ አንተ ትቀልዳል። ለማን ጠንቅበል ሰው የሆነ ፊጋ ነገር ነው። ተወሱን እባክህን። ሄለን እንዴት ናት? በእናትህ ደሞ ሰሞኑን እኮ በጣም ቢዚ ሆንኩና ብቅም ማለት አልቻልኩም እናንተ ጋር። እኔ ባሏ እያለሁላት ምን ትናለች ብለህ ነው። እና እንዴት ነው፣ ሁሉም ነገር ሰላም ነው? ምን ነው፣ ሰላም አይመስልም እንዴ? አረ ይመስላል። በዛ ላይ ደሞ በደንብ አድርጋ ይዛለች። እድሜ ላንተ። አሁንም አያያዝ ማስተምረኝ አይደል አንዴ ከያዝኩ አለቅም እያልከኝ ነው። ዛሬ ግን ምነው ስለዚ ሰራተኛ አላወራኝም ማለት እየታዘብከኝ ነው ማለት ነው? አይ ባለፈው ሙሉ ለሙሉ ወሬ ሁሉ ስለሷ ነበር ብዬሽ ነው። ታሪኳን ስትነግረኝ በጣም ነው ያዘንኩት። ታውቃለህ እንዴት፣ ለካ የወዷን በወዷ ይዛ ነው እንጂ ብዙ ስቃይ ያሳለፈች ልጅ ናት። ይገርማል። አምስት ዓመት አረብ ሀገር ሄዳ ሰርታ ነበረ። ምን ዋጋ አለው፣ ሰርታ ያመጣችውን ገንዘብ እንዳለ ፍቅረኛዋ ተብዬ እንዳለ በልቷታል። የምርህ ነው ግን፣ እንዲህ ስታት ያንን ሁሉ አስቸጋሪ ጊዜ አሳልፈች አትመስልም። በእርግጥ ብዙ አትስቅም፣ ግን ደግሞ በተስፋ የተሞላች ልጅ ናት። አንተ ግን ከሰው ጋር ቀረቤታ በልክ አድርገው። እንዴ ቆይ፣ ምን አስበህ ነው? እኔ ከማስበ ልቅ ሚስት የምታስባለች ምኖግ ብታስብ አይሻልም? ጌዲ ባይገርም፣ ናርዲ እንደዚህ አይነት ቀናተኛ ሴት አትመስለኝም ነበር። እሱም በምን ወክ ቆይ፣ ከዚህ በፊት እንደዚህ ነገር አጋጣሚ ያውቃል እንዴ? በእርግጥ አላውቅም። ለዚህ ቴክር ያልኩ ሴቶች በምን ሰዓት ነው የሚካሄዱበት፣ ስለማታውቅ ማለት ነው። ጌዲ እያስፈራራኝ ነው እንዴ? እኔ እያስነቅቁ ብቻ ነው፣ የምን ማስፈራራት አመጣ። ይልቅ ደግሞ እያቆርቅ ይልቅ ሰሞኑን በአካውንት የተወሰነ ገንዘብ ላስገባ ነበር፣ አካውንትን ታውሰኝ። ስለምን ሳንቲም ነው የምታወረው? ያው በቃ አሁን ስራው ስለተስተካከለልኝ ካበደርከኝ ብር ላይ የተወሰነውን ልቀንስ ብዬ ነበር። ስለዚህ አሁን እንጠላ ነው ማለት ነው? ኖ ጌዲ፣ በብድር የወሰድኩትንማ መመለስ አለብኝ፣ መኪናዋንም ጭምር። እኔ አሁን እኮ ብዙ መኪኖች አሉኝ፣ እስከ ፈለገው ሰዓት መኪና መጠቀም ትችላለህ። ከዚህ በኋላ ስለዚህ ብድር ካወራህኝ፣ የምር እንጠላለን። እውነቴን ነው። አንተ ለእኔ ከጓደኛም በላይ ወንድም ነ ባይ ወንድ ሰው መገሱ ይሻላል። የልግ ልጅ እንዴት ናት? ስስቴ ነው። አሁንም አወጣ ከማለቴ ትናፍቀኝ ጀምራለች። እኔ አንቺ ጥግብ ስትይልኝ ነው የምጠግበው። እሺ፣ እኔ ከማለት እንዴ፣ እሱን ከጠገብሽ በኋላ እንዴት እንደሆነ አሳይሻለሁ። ሳቡዬ ስታወር ሳይን ግን ለተወል ነው የምጠግብም ማለት ሳቤላ ነው። ሳቡዬ የምትይው በጣም ደስ ትላለች። ልክ እንዳንቺ ነው የምወዳት። ደስ የምትልና የምታሳዛኝ ናት። አንቺንም ሳትወድሽ አትቀርም። ሲጀመር ሰው የምጠላ አይነት ልጅ አይደለችም። ይልቁንስ ለአንቺ ምን ላምጣልሽ? አመሰግናለሁ፣ ምንም አልፈልግም። እኔ ምልሽ ግን። አቤት። ባለፈው እዚህ የመጣውን ሰው እያስታወሽው? ጌዲ ነው ስሙ። እንዴት አወቅሽ? አይ አንቺ ስትጠሪው ሰምቼ ነው። ለማንኛውም ባለትዳር ነው። እሺ፣ አልገባኝም። ታዲያ ይሄንን ለምንድን ነው ለእኔ የምትነግሪኝ? አይ እንድታውቂ ያህል ብዬ ነው። ሜሪ ትችያለሽ እንዴት? ማሽታል ነው ጉድፍ እኮ አይኗ ውስጥ ገብቶ እያወጣውላት ነበር። በጣም የምታሳፍረው። እሺ አልገባኝም። ቆይ ምን እያሰብሽ ነው? እኔ ድሮም ከዚህ ሴት ጋር ያለን ግንኙነት አልወደድኩትም ነበር። ጭራሽ ከሴት ከሰራተኛ ጋር ናርዶስ፣ እንዴት ነው ንግግርሽ? እንዴት እንዴት ነው እየተናገርሽኝ ያለሽው? በረከት እኮ ነኝ ናርዶስ።

ማን ሳቤላ ነ፣ ናርዶስ ልታዳምጡ አልፈለግሽም እንጂ እኮ እውነቱን ነግሮች ነበር። አይን ውስጥ ጉድፍ ገባ፣ እሱን ሊያወጣልኝ ነው የተፈጠሩበት። ትክክል፣ ይሄ ነው እና ወገቡ ላይ መጠምጠም ለምን አስፈለገ? አይንሽ ውስጥ ጉድፍ ገብቶ ያውቃል። በጣም ቆርቆሮሽ ያውቃል። አንዳንዴ የምትይዥውን የምትጨብጭውን ነው የሚያሳጣሽ። አንቺ ሚያየሸው ይህንን ይሆናል። እና ምን እያሽኮረመማት ታዲያ፣ ውስጥ አስገባሽ? አጋጣሚው ገርሞኝ ነው እንጂ እየተሽኮረመ እንኳ አልነበረም። በረከት ሲበዛ መልካም ሰው ነው። ምናልባት ባልሆነ ነገር ያስጠረጠረው ይሄ መልካምነቱ ይሆናል። አሁን ካላስቸገርኳችሁ ውስጥ የጀመርኩት ጽዳት አለ፣ እሱን ልጨርስ። እሺ፣ አሁን ከሰማሽው ውጪ ሌላ የሽ እውነት አለ? እንደዛ ሰምና ወርቅ ሆናችሁ ሳይታዲያ ምን ላድርግልህ ናርዲ ወይ ቀንተሽው እንዴ? ማ? እኔ በአንተ ምቃ ነው። ለዛ ነዋ ጉድፍ አወጣ ብለሽ እንደዛ ስትንጨረጨር የነበረው። አሁንም ቢሆን የልጅቷ ሁኔታ ምንም አላማረኝም። ምናልባት ሌላ ሰራተኛ ሳያስፈልገን አይቀርም። ቆይ ምን አደረገች? እራሷን ስለጠበቀችና ከሌሎች ሰራተኞች ለየት ብላ ለመታየት ስለሞከረችው። አልገባኝም። አሁንም ለእሷ ጥብቅና እየቆምክላት ነው። ስለምወድ እንጂ ነገሩን የተውኩት አሁንም ቢሆን የተናገረችው ነገር ምንም አልተዋጠልኝም። እሺ፣ እሺ፣ በቃ ናርዲ ተረጋጊ። በቃ በቃ

ልጄ እንዴት ናት? እባክሽ ከእነመፈጠር ሽም ረስታሻለች። ለማንኛውም ግን በፍጥነት ቤተሰቦቿ ጋር መመለስ ይኖርብናል። ለእሱ አታስቢ ግለን ለኔ የሚከፈለኝ ገንዘብ አላነሰም። አንቺ ያምሻል እንዴ? ገና ከዚህ በላይ የምንሰራው ስራ አላሻል። የሙት እናትና አባት በጣም ዲታ ናቸው እያልሽኝ ነው። እናትዮዋ በልጃ ምክንያት ታማ ለሕክምና ውጭ ሄዳል። የናጠጡ ናቸው። በኛ አባትዮ የአፋልጉኝ ማስታወቂያ በሚዲያ ለቋል አሉ። ምን? ማስታወቂያው ገና መለቀቁ ነው። አንቺ ግን መፍጠን ሳይኖርብሽ አይቀርም። በነገራችን ላይ ሰውየው በጣም ያምራል። ተመልከቱልኝ። ብቻ ትሰሚኛለሽ፣ የገባሽው ለዓላማስ ከሆነ ድረስ ዓላማሽ ላይ ብቻ ትኩረት አድርጊሽ። እሺ፣ እኔ ምን አረኩ? ሰውየ ያምራል፣ ምናምን እያልሽ ደግሞ ደሙ ምን አልኩት ያለሽ እንዴ? ትሰሚኛለሽ፣ ሰውየው እኮ ባለ ትዳር ነው። እሺ፣ በቃ ትቆጭ። ይልቅ የነገር ነገር ይፋ ከመውጣቱ በፊት አንቺ መፍጠን ይሩብሻል። እኔ ምልሽ ምን አይነት ማስታወቂያ ነው ቤተሰቦቿ የለቀቁት? እሙቲን ገና ህጻን እያለች ስለሆነ የሰረቅ ናቸው። የአሁኑም መልኳን አያውቁትም ብዬ ነው ትንሽ አደገች እንጂ እኮ አሁንም መልኩ አልተቀየረም። አንቺ ደደብ፣ ዝም ብለሽ ስራሽን ለማሰሪ እሺ። በቃ አታስቢ። ምንም ጭወትና ግርግር ሳልፈጥር ሙቲን ይዣት ከችላለሁ። ፍጠኝ ግን ሳንቀድም መቅደም ይኖርብሻል። እሺ አሁን እኔ በጣም ተቃጥጊያለሁ። ጃምቦ ዘጅል። ምን ሆነሻል አንቺ? ጋንጋን እየሸጠት ሄደሽ ሚሽናችን ገደልከች ነው እንዴ? መጠጡ ስራሽን ስጨርሽ የት ሄድብሻል? አሁን በይ ሰው ሳያሽ ከዚያ አምልጭ ቶሎ በይ። አያል መጀመሪያ የፈራሁት ነገር ይሄን ነበር። እኔ ምን አጠፋው? ጉድፍ ገባብኝ አወጣልኝ አለች። ጉድፉ ነው አወጣውላት። እርግጠኛ ነገር ጉድፍ መጀመሪያ አይኖስ ገብቶ ነበር። ምን እያልክ ነው? ልጅቷ እየዋሸች ነው እያልከኝ ነው አንተ ልጅቷን ስላላያት። ኦ፣ እኔ በስንት መከራ የቆመ ትዳር አለኝ አባቴ። እኔ እኮ ስላላያት ነው ያልኩት፣ ስነ ስርዓቷን ነው። ቆይ ግን አንተ እንዴት ነው በዚህ ልፍ ልጅቷ የምታወራው? እሷ እራሷ ስለሷ ይሄን ያህል መግለጽ ይችላል አይመስለኝም። ለማንኛውም እስከ ዛሬ ናርዶስ ላይ ያላየሁትን ጸባይ አሁን ግን አይቻሉ። ቅናት እኮ የሁሉም ሴቶች በተለይ ደግሞ ባለተዳሮች በሽታ ነው። እስከዛሬ ዛሬ ትህን ነገር አታውቅም። በጣም ያስጠላል። ማለቴ ሰው ባለዋለበት ሲውል በጣም ነው የሚደብረው። አንተም ግን ልክህን ባታልፍ ጥሩ ነው። አንዳንዴ ቤተሰብ ላይ ያቀረብከው ሰው ሊጎዳህ ይችላል። ምን ማለት ነው? ከሰራተኛው ጋር ያለን ቅርበት በልክ አድርገው እያልኩ ነው። አልገባኝም። ቆይ አንተም እየጠረጠርከኝ ነው እንዴ? በዚያ ግን ችኩል ባህሪ ከዚህ በፊት ያደረሰበት መክራት አቃላ አይደል? ይሄ ደግሞ የሚረሳም አይደለም። ወያና፣ ይሄንን ምን አገናኘው? ሲጀመር እኔ ያንን ታሪክ ማስታወስ አልፈልግም፣ ፕሊስ። በቃ ጌድ ሶሪ። እኔ ስጋት ይሄ ነገርኩህ ያለሁት፣ ስለምን ስጋት ነው የምታውለው? ይልቅ የሶሴ አባት እንደሞቱ ሰማ እንዴ? ናሪ ነገረች። በጣም ያሳዝናል፣ ግን ደግሞ ለቅሶ መድረስ አለብን። እሷ ማንም ሰው እንዲመጣባት አልፈለገችም። በእርግጥ ለኛው አስባለሁ፣ መንገዱን በጣም ሩቅ ነው። እንደገና ደግሞ የጸጥታው ጉዳይ ትንሽ አሳሳቢ ነው። ይልቅ ነው አሁን ውጋት የሆነብኝ ይሄ አናጋው የሚባል ሰውዬ ነው። አሁንም ሚስቴን ካልወለዳችሁ ብሎ መቆሚያ መቀመጫ አሳጣን። እኮ ምናለሽ ማታ ንን ንንማ ምን ሆኖ አላነገው? ደህና አይደለም። አብዳል እንዴ? አዲስ አበባ እኮ አይደለም ያለው። ኧረ አዲስ አበባም ቢሆን ደግሞ ትንሽ ክብር የሚባል ነገር አለ። ነፍስ ጥሩ አይደለች እንዴ? የልጁ አባት ማን እንደሆነ መጠየቁ ይቀራል። እኔ ሶስና አታግኛት አላልኩም፣ ግን በቃ ጊዜው አሁን አይደለም። ለነገሩ ብሄድ ምን አመጣለሁ? ስልኬ እንደሆነ አታነሳ። እሱም ባለፈው እዛ ሬስቶራንት አስደግፋ ስትሄድ ተናዳ ይሆናል። በእኔ ስለምታፍረብኝ አሁን የሶስና ነገርን ይበቅቱኝ። ያለቀ ከዚህ በኋላ አልፈልጋት። ልጅን ግን እፈልገዋለሁ። አርሱ ልጅን እፈልገዋለሁ። ያቁሹ ተረጋጋ። እናጋው ተረጋጋት በኝ እንዴት ነው የምረጋጋው? ህይወቴን አመሰቃቅልብኝ። ነው የምረጋጋው። ናርዶ ሲውልሽ፣ እኔ ልጅን ብቻ ነው የምፈልገው። ልጅን ስጡኝ። ልጅን እኛን እየጠየከን ነው? እኔ እንዳላውቀ አይደል? ድብቅ አድርጋችሁ ወሰዳችሁት። ደግ አደረገን። አንተ የሷ አዘ ምንም አይመስልህም ማለት ነው? ለካስ እውነቷን ነው፣ እራስ ወዳድ ነው ያለችክ። እቺ ደግ አደረገን ይልሽ? አዎ ደግ አደረገን። ምን በማስፈራራት ምንም የምታገኝ መስሎህ ነው? ጥሩ እኔን ያለ ልጅ አስቀርታችሁ ማለት ነው። እናንተ በሰላም ትኖሩ እንደሆነ እናያለን። እሺ እንተያያታለን። ሰው ያመዋል እንዴ? እኛ ምን ትፈጠሩ ነው የሚለን? እሺ እንዴ? እንፈራሽ እንዴ? ልብሽ ይጥራሽ ባክሽ። ችግር ተፈጥሯል። የምን ችግር? ገጀራው ተፈቷል። ምን ይውልሽ። እንደምንም ብለን እሙቲን ከዚህ ከተማ ይዛ መጥፋት አለብኝ። ግን እኮ አሁን ምንም አመቺ ጊዜ አላገኘውም። ሰሞኑን ደግሞ ምን እንደታያት እንጃ፣ ናርዶስ ከስሩ አልጠፋ ብላለች። ምን ከህጻናው ጋር ተግባብተናል ብለሽ ይላል እንዴ። የሆነ ነገር ልገዛልሽ ነው ብለሽ አትይዘሻ። እሺ በቃ እሞክራለሁ። አሁን ግን መሄድ አለብኝ። እኔም በጊዜ ማረፊያ መፈለግ አለብኝ። ይሄኔ ቤት ሄዶ እየፈለገኝ ይሆናል። ከናድሩ ድሮስ ከተቀበልሹ ሳቢ ላይ ምንም ነገር አላካፈልሹም እንዴ? አንቺ ደግሞ ያንንም ያህል ፋውል ሰርቶ መች እንዲህ በቀላሉ ይወጣል ብዬ ነው ሳቢው ማካፍለው። እሙቲ ግን ናድሮስ ጋር እንዳለች አለች ያውቃል። ሰፈሩ ወረኛ ስለሆነ ይነግሩታል ማለት። ያው ልጅ ለጉዲፈቻ መስጠቴን ሹክ ይሉታል። ግን እኮ ሳቢ እንደተቀበልሹ አያውቁም አይደል? በነጻ እንደማልፋታቸው ያውቃሉ። ፍርድ ቤት ደግሞ አባቷ እንደሞተ ነው የተናገርኩት። አስበሽዋል ግን ጉዳዩ ምን ያህል ውስብስብ እንደሆነ። የሙቲ ወላጆች ደግሞ እዛ ልጃቸውን እየፈለጉ ነው። አንድም ትልቅ ስጋት የሆነብኝ እሱ እኮ ነው። ግን እኮ ሙቲ አንቺ ልጅ ናት። አንቺ ነሽ ጡትሽን አጥብሽ ጥብሽ አሳደግሻት። ስለ ማህፀን ኪራይ ምንም የገባሽ አልመሰለኝም። በቃ ለጊዜው ለገንዘብ ስቲ ማህፀን ሽና አከራይሻቸው። ከዛ ግን ልጅሽ አሳሳችሽ ና ከሰዎቹ ላይ ሰረቅሻቸው። እነሄ ወንጀል አይደለም። ግን እኮ እነሱ ያደረጉት ወንጀል ነው። ደግሞ የማህፀን ኪራይ የሀገራችን ሕግ አይፈቅድም። ግን ከሷ የተከራየነው የማህፀን ኪራይ የለም ቢሉስ? ዴኔ ብትመረመር እኮ ሙቲ የእነሱ ልጅ እንደሆነች ነው የሚያሳየው። ልጃችንን ሰርቃን ነው ቢሉስ? ደግሞ ገንዘብ ስላላቸው እንደሚያሸንፉን ወቂ እውነትም ይሄ ትልቅ አደጋ አለው። በዛ ላይ ገጀሩ አለ። በእርግጥ የሙቴ አባት እሱ ባይሆንም የማህፀን ኪራይ ስምምነቱ ላይ እሱ ነበር። ያኔ ግን ገንዘቡን በልቷል አይደል? ሙቴን ካብታሞች ቤት እንደሰረኩ ግን አያውቅም። ምናልባት የሙቴ ወላጆች እሱን ካገኙት አነፍንፎ አሁን ሙቴ የምትኖርበትን ቤት ሊደርሱበት ይችላሉ። ለዚህ ነው ፍጠኝ ያልኩሽ። እሺ በቃ ጉዳዩን በጊዜ ለመፈጸም ሞክራለሁ። እንዲሁም አመቺ ጊዜ ካገኘው ጉዳዩን ነገውን ፈጽመዋለሁ። በቃ አሁን ሊድ አለባበሱ ግን ተመችቶሽ ነው ማለት? በጣም አላጠረም? ያው እንደዚህ አይነት አለባበስ ብዙ ስለማይመቸኝ ያው እኔ አልፎ አልፎ ነው እንደዚህ አጭር ቀሚስ ማደርገው ብዙ ጊዜ አለብስም። ለዛ ነው ይገባኛል። ናድሪ ምን ሆነ? የገባሽ? እቀይሮ እቀይረዋለሁ። ያው ያንቺ ባል አይኑ እንደሌሎቹ አይነት ባል ስላልሆነ ብዬ ነው። ማለት አልገባኝም። ገብቶሻል ናርዶስ፣ በእርግጥ ፈርቼሽ ነው እንጂ እንደዚህ አይነት አለባበስ ባትለብሽ ደስ ይለኛል። ለምን ትፈሪኛለሽ? ባዩው መፍራት ያለብኝ እኔ ነኝ አይደል? ቀላይ በማየው ነገር ስለጠረጠርኩሽ በጣም ይቅርታ። አንቺም ስላመንሽኝ አመሰግናለሁ። ያው ቢጃማ ስለማልወድ ነው። ሌላ ረዘም ያለ ቀሚስ ቀይር ይልምጥ። ሁ ልጅቷ ግን የሆነ ለየት ያለ ባህሪ ያላት ልበል እንዴ ምን ነው ችግር አለ እንዴ? ግን ቀን ከአይኔ ውስጥ ብቻ ነው አደለ ጉድፍ ያወጣ። ምን ለማለት ምን አስበሽ ነው? እንዴት እንዴት ልትይዝ ይቻልሽ? በቃ በቃቱ ሀሳብ ይሆናል። ሀሳብሽ የሆነው ምንድን ነው? አንድ እጅህ ዳሌ ላይ ነበር። አንቺ አምሻል፣ እንዴ ጤነኛ አደለሽም? ምን አይነት ሀሳብ ነው እያሰብሻለሽ? ለማንኛውም ሚስት ትክክል ነች። እኔ ነኝ የዋሸውልህ። የቀረውን ወጥ ይዤ ልምጣ። እንዴ ምን አይነት ወፈፊዋን የቀጣኩት! በአሁኑ ደግሞ ደሞ እንዴ ማን እዛ ዘለቀት ያላረኩትን አድርጋል እንዴ